አህለን የልስዬ፣ ሰላም ብዬ ያለሁኝ። እንኳን ደህና ወጣሽ። አህለን የልስዬ ዬ፣ ሰላም ብዬ ያለሁኝ። እንዴት ነሽ? አልተኛሽም እንዴ? ትተኛለሽ? ትንሽ እንወያይ እና ትተኛለሽ። አብሽር ምን የሚያስተኛ ነገር አለ ብለሽ ነው? ደህና ነሽ በተረፈ ሰውነታችን ሲገባ ገባ በሉ ድምጽ እንዲሰማ ሁላችንም። ሰው ሁሉ ተኝተዋል መሰለኝ፣ የሰውየ እንቅልፍሽ ካልመጣ ትንሽ ሰዓቷ አጉር ሰዓት ነው መሰለኝ። ሰላም እንኳን ደህና መጣችሁ ብያለሁላችሁ ማለት ነው። ወጣሽ እርሱ ለማንኛውም እንግዲህ ፍትህ ለወገኖቻችን፣ ወገኖቻችን በሳውዲ አረቢያ ለሚሰቃዩ አላ ይድረስላችሁ ነው የምንለው። በጣም አስቸጋሪ ጊዜ ነው። እውነት ለመናገር በአሁን ሰዓት እራሳችሁ ጠብቁ። እንግዲህ ስበብ ማድረሱ የተሻለ ነው። አላይ ድረስላችሁ። በጣም ከባድ ነው። ጠያቂ የሌለው መንግስት የሌለው ህዝብ ሆነ ላን ማለት ነው። ያው ስደተኛው ብቻ አይደለም እዚህ ጋር እየተናቀ ያለው አገርም እየተናቀ ነው። መንግስትም እየተናቀ ነው። ምክንያቱም ህገ ወጥ ህገ ወጥ ነው ተብሎ ይያዛል። ግን ህጋዊ የሆነ ሰው እንዴት ይያዛል? እንዴት በእንደዚህ ይንገላታል? ና ችግሩ ምን እንደሆነ ባናቅም፣ ግን የፈለገም ቢሆን በእንደዚህ ሁኔታ እየመረጡ አበሻ በመሆናቸው ብቻ እየመረጡ የሚያሰቃዩ መንግስት ፍትህ እንዲሰጠን ሁላችንም ድምጽ መሆን አለብን፣ ለወገኖቻችን ማለት ነው። ዛሬ ያው የሳውዲ ኤምባሲ መግለጫ ማስታወቂያ አውጥቷል ማለት ነው። ቀና አካባቢ ነው ያው ግን በተግባር ማሳየት አለበት። በመናገር ብቻ ሳይሆን በተግባር በማሳየት ለዜጎች መፍትሄ መስጠት አለበት። ተወካይ ሆኖ እስከተቀመጠ ድረስ እዛ ጋር የሳውዲ ኤምባሲ ያወጣውን ማስታወቂያ ላንብብላችሁ ማለት ነው። በማስታወቂያ ብቻ ሳይሆን በተግባር እንፈልጋለን። በተግባር ገባ ገባ በሉና እስኪ ማስታወቂያው ላንብብላችሁ ማለት ነው። ሰው ሰርቼ ልለወጥ ብሎ ህጋዊ ሆኖ እየኖረ በእንደዚህ መሰቃየት በጣም ከባድ ነው። የእውነት ስደት አይኑ ይጥፋ የሚባል ለእንደዚህ ነው። ስደተኛ የሚፈለገው ሀገር ላይ ችግር ሲፈጠር ሰው ሲታመም የሆነ ነገር ለማስገንባት ለብሩ ብቻ የሚፈለገው ማለት ነው። ስደተኛ ግን እንደዚህ በአደጋ ላይ ሲወድቅ የሌላ ሀገርም ደግሞ ያላችሁ፣ በተለይ አውሮፓ ሀገራት ያላችሁ ሰዎች ለምን ጸጥ እንዳላችሁ አልገባንም ማለት ነው። ለሌላ ጊዜ ለፖለቲካ ለዘር፣ ለስንት ነገር ትወጣላችሁ። እንትን ማለት ነው ሰላማዊ ሰልፍ ብላችሁ በሆነውም ባልሆነውም እየቀወጣችሁ ትወጣላችሁ። ግን ይሄ ሁሉ ዜጋ እየተሰቃየ ሀበሻ በመሆኑ ብቻ ያለምንም ምክንያት ይሄ ሁሉ አደጋ ሲደርስበት ሕፃን ሴት ወንድ ትልቅ ትንሽ ሳይሉ ህጋዊ ህገ ወጥ ሳይሉ ብቻ በአበሻነቱ እያንገላቱት፣ እናንተ ግን ዝምታ መርጣችኋል ማለት ነው። ስለዚህ መንግስት፣ እዛሁን በሁን ሰዓት በራሱ እንግዲህ የፖለቲካ ስራቸው ቢዚ ሆነዋል። ብቻ ያው ለስደተኞች አላህ ይድረስላችሁ የምለው በጣም ከባድ ነው። ማስታወቂያውስ ያወጣውን ላምብ ብላችሁ ገባ ገባ ማስታወቂያው የሚለው የሳውዲ ኤምባሲ ያወጣው ማስታወቂያ ማስታወቂያ ይላል። በሳውዲ አረቢያ ለሚኖሩ ኢትዮጵያኖች ዜጎች ወደ ሀገር የመመለስ ጉዳይ መንግስት ሲያሳስብ የነበረና መንግስት ይኸው የዜጎች ችግር መፍትሔ እንዲያገኝ ከሳውዲ አረቢያ መንግስት ጋር በጉዳዩ ላይ ሲመክር ቆይቷል። ኢምባሲው ኢምባሲ ይህን ዜጎች ጥያቄ ጠያቂ አልባ አልባ እንዲያገኝ እልባት እንዲያገኝ ጥያቄ እልባት እንዲያገኝ ከሚመለከታቸው የሳውዲ አረቢያ መንግስት እና የፌዴራል መንግስት መስሪያ ቤቶች ጋር ጉዳዩ አፋጣኝ መፍትሄ እንዲሰጠው የበኩሉ ጥሪ ሲያደርግ መቆየቱ ይታወቃል በዚህ መሰረት ይላል በዚህ መሰረት አንደኛ በእስር ቤት ያሉ እና ሁለተኛ የመኖሪያ ፍቃድ የሌላቸው ወደ ሀገር መመለስ መመለስ ፈልገው በተለያዩ ምክንያት ወደ ሀገር መመለስ ያልቻሉ ዜጎች በጥቂት ሳምንታት ውስጥ ወደ ሀገር የመመለስ ስራ እንዲጀመር ለማሳወቅ እንወዳለን። ይላል ይሄ ያው አሪፍ ወይንም የሆነ ተስፋ ያለው እንትን ማስታወቂያ ቢሆንም ግን መፋጠኑ ደግሞ የተሻለ ይሆናል ብለን እናስባለን። ይፋጠን፣ በተግባር ለማየት እንወዳለን ማለት ነው። ፍትህ ለወገኖቻችን አሁንም ቢሆን። ሁለተኛው ዜና ይዤላችሁ የመጣሁት እዛው ታምኔሉ ላይ እናያችሁት ባለፈው በአፋር ክልል የተጀመረው የእስላሚክ እንትን ፕሮጀክት ማለት ነው። መጀመሪያም ያስጀመሩት ሼክ መሐመድ አለሙዲን ነበሩና ሁሴን አለሙዲን ነው እንደዛ ነበረና አው ለማስጨረስ ቃል ገብተዋል። ዛሬ ማለት ነው። በጣም ደስ የሚል ነገር ነው። እሱም እንደዚሁም በስልጤ ዞን እስላሚክ ዩኒቨርሲቲ ግንባታ መሰረተ ድንጋይ ተጥሏል ማለት ነው። በዛሬው ቀን በጣም ደስ ይላል። እሱም እንግዲህ ፍትህ ለወገኖቻችን እያልን ሁላችንም ድምጻችንን እናሰማ በቻልነው አቅም። ሰው ሁሉ ተኝቷል መሰለኝ እንግዲህ ለሁላችሁም መልካም አዳር ይሁን ብያለሁኝ። ፍትህ ለወገኖቻችን በድጋሚ ለህፃናቶች በጣም ነው የሚረብሽው የታየው ነገር ብቻ ያው ህጻናቶች ሴቶች ሲሰቃዩ ማየት በጣም ከባድ ነው እውነት ለመናገር ስለዚህ መንግስት አፋጣኝ ምላሽ እንዲሰጥ ሁላችንም የበኩላችን መወጣት አለብን ድምጽ ማሰማት አለብን ማለት ነው ሌላው ነገር ስተን ለነዚህ ለሚሰቃዩ ያለምንም ምክንያት ለሚሰቃዩ አንዳንዶቹ ባጠፉት ጥፋት ምስኪን አንገቱ ደፍቶ ለሚሰራ ሰራተኛ የዚህ ሁሉ ጫና ማብዛት ከባድ ነው። ይሄም ምን አለብኝ ማን ይጠይቀኛል በማለት ነው፣ ጠያቂ የላቸውም ተብሎ ነው ይህ ሁሉ ደረጃ ሊደረስ የቻለው እንጂ አንድ መንግስት ያለው ዜጋ በእንደዚህ ነገር በእንደዚህ ሁኔታ አይሰቃይም ነበር ሰው ሀገር ላይ ማለት ነው። እና ለወጣ ነው። በቃ ሰውም የለም መሰለኝ እንደናደሩ። እናም እንግዲህ አላህ ይድረስላቸው ነው የምንለው። አህለን ብዬ ያለውኝ አዲስ የመጣችሁ። ኤልሳ ተኛሽ መሰለኝ፣ ልተኛበት ለሽር፣ አጉል ሰዓት ነው ሰዓቱም እንግዲህ። ደህና ደሩ። ሁላችንም ድምጽ እንሆንላቸው ለወገኖቻችን። አላህ ይጠብቃችሁ። ብቻ ከባድ ነው ምን እንደሚባል መልካም አዳር። አላ የነገ ሰው ይበለን በሻል ነው። አጋጣሚ ሁሉ ሼር እያረግን ድምጽ ልንሆን ይገባል ሁላችንም። አላ አገራችን ሰላም ያርግልን ወገኖቻችንም እላ ነጂ ይበላቸው። መልካም አዳር ይሁንላችሁ ብያለን። አለኑ፣ ሰው አለን ብዬ አለውኝ። አዲስ የመጣችሁ ደህና አደሩ። እንግዲህ ልውጣ፣ ሰው የለም መሰለኝ።